ቀንን ማነስ በጣም ከታጠቀል ምክንያቱም ያው ሙቶር አለ እንደዛ ስለሆነ እና ደና እና ምን ዱባይ ላይ ስለተፈጠረው ነገር ምክንያቱም ያለንበት ሕይወት ስለሆነ ሁላችንም ማለት ነው። ሰው ግን ምንድን ነው? ለምን ተፈጠረ? እንዴት ተፈጠረ? እኔም እናንተ ምን እንላለን? ሰው ብሩ ምክንያቱ ንችልም የራሱ ምክንያት አላት። ግን በሰው ሀገር ልጅ ይመጣል ማለት ከባድ ነው፣ በጣም ከባድ ነው። በኢትዮጵያ ባንዲራ ተጠቅሎ ነው የተጣለ። ፎቶ መልቀቅ ካስፈለገ አለኝ፣ ግን አይቻልም። ምክንያት ቶክላይ ያቀናበሩ ለቀውታል። ስለዚህ ምን መሰላችሁ፣ እኛ ሴቶች ነን፣ ብዙ ችግር፣ ብዙ አደጋ ይደርስብናል። ፈልገን ሳይሆን ተገደንም ይሄ ነገር ሊፈጠር ይችላል። ግን ምንድን ነው እንደ ድሮ አይደለም እኮ ዛሬ አይደለም እንሰራው እንደ ድሮ አይደለም። በተለይ ራናዊ ከሆን ወይ ደግሞ ጊዛ ያለን ሰዎች የፈለግነውን ገዝተን መጠቀም እንችላለን አይደለም። ስለዚህ ቅድም ጥንቃቄ ለምድረው ማናረገው ለምድው ማታረገው ለምድነው በሰው ሀገር ሁሉ የሚጥለው አሁን እኮ የአረቦች መሳቂያ ነው የሆነ ጀስተኛ ማለት ነው። ምክንያቱም ጭራሽ በሀገሪቱ ባንዲራ ተጠቅልሎ ልጅ የተጣለው ስለዚህ እዛ አካባቢ ያሉ ጠቅላላ እንዳለ ራናዊዎች ሆነም ቪዛ ያለው እንዳለ ታስረዋል። አይን እንግዲህ መኖሪያ ፈቃድ ያላቸው ሊወጡ ይችላሉ ግን እነዛ መስራት እየፈለጉ ቤተሰብ ማስተዳደር ያለባቸው ልጆችም በእሷ አውጡ ውስጥ ታስረዋል ማለት ነው። እሷ ግን እስካሁን አልተያዘችም። ግን ለምንድን ነው እንደዚህ የሚሆነው ዱባይ ላይ? ዱባይ ከመቼ ወደ ተበላሸው እንደዚህ እስማ እኔ ሳውቀው እንደዚህ አልነበረም። ማለት እንደዚህ እንደዚህ ድሮ ሱቅ አልበዛበትም። በዛሬ ሶሻል ሚዲያ ብዙ አልነበረ። ዱባይ ለመኖሩ ሆነ ለስራ ብዙ ሰው የሚመርጣት ሀገር ነበረች። አሁን ግን በጣም ነው የሚያስጠላው። በጣም ነው የሚያስጠላው። በጣም ያስጠላል። በተለይ እኔ እያርስ በርሳችን ምን እንደሆነ አላውቅም። ወንዶቹም እዚህ በቃ እንደት እንደሆነ ለነገሩ፣ ሴቶች ካልነኳቸው ወንዳያቸ አሄዱ ማለት ው ዘሴም ስለሆነ ነው ስለተፈላለጉ ነው እንደዛ የሚፈጠረው ግን፣ ዘርን ማበላሽን፣ ዘርን ማባከኝ፣ ወንዱ መጣል፣ ወንዱ መጣል ራሱ ሌላ እንዴ ነው። አንድ ሰው ብሎ የሆነ ነገር ሲያደርግ ለራሱ ለራሱ አግሪመንት መውሰድ እንዴት ያቅተዋል? ይሆናል አይሆንም ብሎ መውሰድ ይችል ነበር። አደ ግን እንግዲህ ሙቀቱም ያው ሰማንያ በዘጠና ሆኗል ብለው አልመሰለኝ እዚህም በጣም የሞቀነ ባይ ዘ ወይ ግን አይሲ ያለ ሰው መሲ እንዳለችው አይሲያችሁን ከፍታችሁ መጠቀም ትችላላችሁ እኮ ከፈላባችሁ አለት ሰው ግን እኔ ለማንኛውም እግዚአብሔር አምላክ እጻሁን ያሳድገው። ደግሞ እግዚአብሔር ታምሮን ሲገልጽ እንዴት ነው? ከነነፍሱ ነው የተገኘው። አሁንም ነፍሷለን እና ብንችል እባካችሁ እንጠንቀቅ። ሰው ሀገር ያለንን ሰው ሀገር እንደመኖራችን መጠን ለራሳችን ሬስፔክት ይኖራል። ለራሳችን ሬስፔክት ስለሌለነው እነሱ የሚንቁ አራቦቹ የሚንቁ ሬስፔክት ስለሌለነው ምክንያቱም እንደዚህ ጭራሽ ጭራሽ ጭራሽ ይባስ ብሎ በባንዲራ ተጠቅልሎ ልጅ ተጣል አያብኖ አይዲያ የምር የምር፣ እኔም ምንም የምለው ነገር የለኝም፣ ግን እንዳንድ ኢትዮጵያዊ በባንዲራው ተሰምጦኛል። ሰው በልጅቱ ድርጊት ሳይሆን ቢያንስ ኢትዮጵያን አካባቢ ያለበት ብትጥለው ወይ ጥለዋለች። ሰው ለቃሉ ይቅርታ አድርጎልኝ ልጅ እና ነገር ብትጥለው ባንዲራው አያስፈልግም ነበር። አይ ቲንክ መልኩን አይቶ ኢትዮጵያዊ ኢትዮጵያ ወይ መሆኑ ይታወቃል። እዚ ደግሞ ሆነ ብጣቂ ወረቀት መጽሐፍ ትችል ነበር፣ ግን አሁን ምንድን ያደረገችው በኢትዮጵያ ባንዲራ ተጠቅሎ፣ አይ ቲንክ ዜና ሁሉ እየተዘገበበት ነው ማለት ነው። ግን ብቻ ምንም ሁላችንም ብንወረው ምን ለውጥ የለውም፣ እና እባካችሁ ጋይስ፣ እባካችሁ፣ እባካችሁ ዱባይ ብቻ አይደለም፣ ሳውዲ ያላችሁ፣ ሳውዲ ያላችሁ እየወለዳችሁ ታርጎ የምታረጉ ቦቶች ያላችሁ እንደ እቃ እየጠቀላችሁ ምትሉ ወልዳችሁ፣ ሰው ግን እሱን እራሱ መውለድ ቁም ነገር የለው። አንድ ጊዜ እዛ ወልዴን ጥለን የመጣ ነው ኦኬ ነው ምን ችግር የለውም። ሰው ግን እዚህ እየተወለደ እንደገና እየተላከ አንደኛ ከአየሩ አንደኛ ከቤተሰብ ጋር ብቻ ብዙ ነገር ብዙ ፕሮብሌሞች አሉ። ግን ይህንን ነገር ሴቶች እንደመሆናችን መጠን ጥንቃቄ ብናደርግ አይቲንክ ደግሞ ብናስብበት አስራ ወደ ሀያ አመት ተቀምጠን አረብ ሀገር ኢትዮጵያ ገብተን ቤት የለንም፣ ራሴን ጭምር ነው ኢትዮጵያ ገብተን ቤት የለንም። ይኖር እዚህ ጋር መተን ያለ ፕላን እናገባለን። ልጅ ይመጣል። ሰው ከተመጣ በኋላ ልጅ ታርጎ ይደረጋል በካርቶ ከዛስ እዚህ ባልና ሚስት ይቀመጣሉ።

መውለድ እያማራቸው የማይገቡ እህቶች ደግሞ በዛው ልክ አንገታቸውን ደፍተው እየሰሩ እና በቃችሁ በቃችሁ። በሁለተኛ ቪዲዮ መጣበታለሁ። ማይዘቡ እና ሰብስክራይብ አድርጉኝ። በጣም የምወዳቸው የመዳም ቅመሞች በርቱ። እግዚአብሔር አመላከውላችንም ጋር ይሁን። ወጥቶ ከመቅረት ያድነን። ደግሞ በእንደዚሁ በተቃራኒ ከሶስት ቀን በፊት ራሱ ላይቭ ላይ ውላ ሞታ ያደራቸው ገዳይዋ አልታወቀ፣ በሽታው አልታወቀ። እንደዚህ ሞት ቅርት ከማለት ጧት ታይቶ ማታ እየተጠፋ ነው ያለው ሰው ተገላይ ሆን። በራሱ ሰዓት አይ ዶንት ኬር አላውቅ፣ እግዚአብሔር ነው የሚያውቀው ሰው እና እግዚአብሔር ደግሞ እንደዛ አይነት ሰውራት ሁለት ልጆች አሏት። አገሯ ከሄደች አራት አመቷ ነው። ሰው ልጆቿ እንደናፈቀች በእግሯ ከመሄድ ይልቅ በሳጥን ሄደችላችሁ እስከ መጨረሻው ድረስ ላትመለስ ማለት ነው። ሶ ስለዚህ ባካችሁ አስር አመት አምስት አመት የቆያችሁ እህቶች ደግሞ ወደ ሀገራችሁ ለመግባት አይዲያ አምጡ። ኑሮ ተወዷል የሚባለው ነገር ኑሮው ነው መጥመስለው እንጂ ወይም አንተ ኑሮ ነው የምትመስለው። በቃ ብሩ ምንም አልሰራም። እዚህ ሰባ ሺ ሰማንያ ሺ የተከፈለም ኢትዮጵያ ሄዱ ማክሲመም ምንም ምን እንጃ አላውቅም። ብቻ እና ለማንኛውም እባካችሁ እባካችሁ የመድኃኒት ክልል ውጪ እራሳችሁ ለዛ አይነት ሀገርን ከሚያሰድብ ነገር እግዚአብሔር ይጠብቀን ነው የምለው። አመሰግናለሁ።